እናስጠለን ምሳሌ ቀጣይ። ማህሌት በዚህኛው ክፍል ከዝና ጋር ተገናኝታለች ከስንት ጊዜ በኋላ፣ ምክንያቱም ዝና እያፈላለጋት ነበር ጠፍታ ስለነበረ። ሙጉስና መድብል የምፈልጉትን ነገር እንድታደርግላቸው ጠይቋታል። በዛ መሰረት ከነሱም እንድትለቀቅ አደርጋለች በሀሳባችሁ ስለተስማማች፣ ማህሌት በጣም ነው ብር የምትሄደው ብር አለ ከተባለች ራሷን ማሳልፋ ትሰጣለች ብዬ አስባለሁ። በመጀመሪያ ቤቱን በራሴ ስም ካደረጋችሁልኝ የምትፈልጉትን ነገር አደርግላቸዋለሁ ብላቸው ነበር። ነገር ግን በፍጹም ቤቱ አይሰጥሽም፣ ከቤት ውጪ የምትፈልጊውን ነገር ጠይቄ ብሏታል። እሷም ተስማማች ምክንያቱም ገንዘብ ነው ብር ስለሆነ የምትፈልገውን ነገር ከፈሏት እሷም ዝናን እንድታቀርብላቸው ይገርማል ብትክዳቸውስ ብትደበቅስ ብዬ ነበር ነገር ግን አድርጋለች ማህሌት ብር በጣም ስለምትወድ አይገርምም ስለዚህ ዝና ጋ ስትሄድም ብጠይቃት አልነገረችውም። የቀረበችውም ለሌላ ጉዳይ ስለሆነ ያወቀባት ገንግዝና አቤት እፍራታም ጠይቃታለች። የት ነበርሽ፣ የት ሄደሽ ነው ስልክሽ ዘግተሽ ጠፋሽብኝ ብትላት እኔ አሁን በጣም ደክሞኛል፣ ምንም የሚነግርሽ ነገር የለም እልኩንስ ነገ ይነግርሻለሁ። አሁን ርቦኛል? ነገ ደግሞ ዝናጋ ይሄዳሉ አለቻት። እፍራታም በጣም ገረማት፤ ምክንያቱም ይሄን ሁሉ ቀን ስልኳና ጥፍታ ስጠፋ እፍራታ በጣም አስባላት ነበር። ማህለት ግን ምንም አልመሰላትም። ያወዛም ቅድስት እንክብካቤ እያደረገችላት ነበር፤ ምክንያቱም ምንም ቢሆን በሆነ ጊዜ በሆነ ሰዓት አለቀይ ነበር እሺ እያለች ምግብ ሰርታ ታጉርሳለች። ውሀውንም ተወስድላታለች የምትጠይቃትን ነገር ታደርግላታለች። ምሳሌ ራሱ በጣም አሳዘናታለች። እማዬ ምንሆና ነው እያለች ትጠይቃለች። ነገር ግን ቅድስት ልትነግራት ፈቃደኛ አይደለችም። ምሳሌ ባትሰማ ይሻላታል። ምናልባት ብሩክ በሱ መንገድ ከተገኘ ብለው ማለት ነው። ዝና በሚገባ ብሩክ የት እንዳለ ያውቃል። ምክንያቱም አላውቀው ጋር ደውሎ፣ ምናልባት አሁንም የሚያስፈራ ሰው አለ አንተንም በደንብ የሚያቅብለው ነግሮታል። ስለዚህ ብሩክ እነሱ ጋር ነው ያለ ማለት ነው። የሆነ ቦታ አድርጎት አስቀምጦታል። እነ መጎዝ ግን ሳይቀደሙ መቅደም አለባቸው ብዬ አስባለ። ዝናም በእጃቸው ካስገቡ ብሩክ እንዳለ በቀላሉ ያውቃሉ ብዬ አስባለሁ። ዝና እነሱ እጅ ከገባ በቀላሉ መልቀቅ የለባቸው። ብሩክ ካለበት እስከሚመለስ እስከሚመጣ ድረስ የአካል ሆና በሆነ ዘዴ ካመለጣቸው ነገሩ በጣም ይገናል ብዬ አስባለሁ። ይሄን ይመስላል። ቀጣይ ዝና እንግዲህ በቀጠሮ መሰረት አምጥታለች ማህሌት ስለዚህ መጎስና የቡሩክ ወንድም ዝናን ይዞት ይሄዳሉ ወደ ቤት የሚለው ነገር አብረን የምናየው ይሆናል።